ታላቁ የኪነ ጥበብ ሎሬት ጸጋዬ ገብረ መድኅን ወደ ኋላ ሄደን የዛሬ 2000 ዓመት በፊት ስለነበሩት የቲያትር ጅማሮች የምንጠቃቅሰው ታሪክ ባይኖረንም የ17ኛውን መቶ ክፍለ ዘመን የኢትዮጵያን ስልጣን የተመርኩዘን የምንጫወተው ግን ይኖረናል። ኢትዮጵያ ከ17ኛው መቶ ክፍለ ዘመን በፊት ሃይማኖት በእጅጉ የተጫናት እና ሃይማኖታዊ አስተዳደርም ጎልቶ የሚታይባት ሀገር ነበረች። ለምሳሌ የ11ኛውና የ12ተኛው መቶ ክፍለ ዘመን ኢትዮጵያ ደግሞ እጅግ የሚገርም ሃይማኖት መንግስት የመሰረተችበት ወቅት ነበረ። በዚሁ በ11ኛው እና በ12ተኛው መቶ ክፍለ ዘመን የነበሩት የዛጉ ዘመነ መንግስት አስተዳደሮች ፍጹም ክርስቲያናዊ ከመሆናቸውም በላይ የሀገሪቱ መሪዎች ቄሶች ነበሩ። የዚያው ዘመን ገናና ኢትዮጵያዊ መሪ የነበረው ቅዱስ ላሊበላ ንግሥናን ከቅስና ጋር አጣምሮ የያዘ ሰው ነበር። ንጉስ ሆኖ አገርና ህዝብ ይመራል፣ ቄስ ሆኖ ደግሞ በአብያተ ክርስቲያናት ውስጥ ያገለግላል። ከላሊበላ በፊትም ሆነ በኋላ የነበሩት የዛጉዌ ነገስታት ቄሶችና ንጉሶች ናቸው። ለምሳሌ ከላሊበላ በፊት የነበሩት ቅዱስ ሐርቤ ቅዱስ ይምርሃነ ክርስቶስና ሌሎች ንጉሶችና ቄሶች ነበሩ። ይበላ በኋላም የነገሰውም ቅዱስ ነአኩቶ ለአብ ቄስና ንጉስ ነበረ። እነዚህ መሪዎች በዚህ በሃይማኖታዊ ሰውነታቸው ሰርተው ካለፏቸው ነገሮች መካከል የእምነት ኪነ ህንፃዎችና መልካም አስተዳደርን እንደሆነ ታሪካቸው ያወሳል። የአጼ ለበላ ተከታይና የዛጎ የስርወ መንግስት የመጨረሻ ንጉስ የሆኑት ንጉስ ነአኩቶ ለአብ የቅዱስ ላሊበላ የወንድም ልጅ ነው። አባቱ ሀርበይ እናቱ መርኬዛ ይባለው ነበረ። ይህ ጻድቅ ቅዱስ ነአኩቶ ለአብ ክህነትን ከንግስና ይዘው ኢትዮጵያን ከመሩ አራቱ የዛጌ ነገስታት አንዱ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለነዚያ አራት ነገስታት ጽላት ቅርጻና በኢትዮ ክርስቲያንን እንዲሁም የቅድስና ስም ሰታቸው ታከብራቸዋለች። እኒህም ይብራሃነ ክርስቶስ፣ ላሊበላ፣ ናአኩቶ ለአብና ገብረ ማርያም ናቸው። እንደ ንጉሱ ገል ታሪክ ናአኩቶ ለአብ በነገሰበት አርባ አመት ሙሉ አርባ አርብ ቀን የክርስቶስን ህማም እያሰበ በዘውዱ ፋንታ ክሊል ደፍቶ አምስት ጦር ዙሪያውን ተክሎ እየደማ እያለቀሰ ሲጸልይ ሲሰግድ ይውል ነበር። ከዕለታት በአንድ ቀን ጌታችን ተገልጾለት እንዲህም አለው፣ ወዳጄ ነአኩቶ ለአብ፣ እኔ ለዓለም ደሜን ያፈሰስኩት አንድ ቀን ነው። ግን አርባ ዓመት ሙሉ ደምህንና እንባህን ስታፈስ ኖርክ፣ ይበቃሃል። አሁን ወደ እኔ ልወስድህ ነው ይለዋል። ነአኩቶ ለአብም ጌታችንን ጌታዬ ሆይ፣ እዚህ ቦታ እኔን ብለው የሚመጡ ወገኖችን ማረለኝ ይለዋል። ጌታም እውነት እልሃለሁ፣ ቦታህን ባይረግጥ ዝክርህን ባያዘክር እንኳን ዝናህን ሰምቶ ያሰበህን ኃጢአቱ ምን ቢበዛ እምርልሃለሁ። ዳግመኛም እልሃለሁ፣ አርባ ዓመት ሙሉ እንባህን ያፈሰስክባት ይች ድንጋይ እስከ ዕለተ ምጽአት እያነባች ትኖራለች። ከዚህም ለሚጠጡ፣ ለሚጠመቁ ደህነት ይሆናቸዋል ብሎታል። ዛሬም ድረስ የነአኩቶ ለአብ ቤተ ክርስቲያኑ ባለበት ከጣራው ስር ጸበሉ እየቆየ ጠብ ጠብ ይላል። ክረምት ከበጋ አይለይም፤ እንዲያውም በበጋ መጠኑ ይጨምራል። አፄ ነአኩቶ ለአብ አሁን በእርሳቸው ስም በሚጠራ መንደር አቅራቢያ በሚገኝ ዋሻ ስር ያሰሩት ቤተ ክርስቲያን ነው። ከማመጡም ከላሊባላ በስተደቡብ መስራቅ 6 ኪሎ ሜትር ርቆ ነው። ቤተክርስቲያኑ በመጠን አነስተኛ ሲሆን ከተሰራበት ጀምሮ እስካሁን ድረስ ከበላዩ ዋሻ ሳይደርቅ በሚፈስ የምንጭ ውሃ ይታወቃል። እንዲሁም ይህን ውሃ ለማጠራቀም የሚረዱ በጊዜ ሂደት የጉድጓዱ ድንጋዮች ከቤተ ክርስቲያኑ ጥንታዊ የመጻሕፍት መስቀሎችና ሙዳዮች ቅርስ ተርታ ይመደባሉ። እንደ ገድሉ ታሪክ ቅዱስ ነአኩቶ ለአብ አሸተን ማርያምና ንጹሕ ከጨረሰ በኋላ ማእጥንት ይዞ ቤተ ክርስቲያኑን ሲያጥን ብዙ ቅዱሳን እጣኑን አሽተው ቤተ ክርስቲያን ውስጥ ጥቅጥቅ ብለው ቆሙ። እናንተ ደግሞ እንዴት መጣችሁ? አላቸው። እነርሱም እጣኑን አሽትተን መጣን አሉት። በዚህም የተነሳ አሸተን ማርያም ተብላለች። ቅዱስ ነአኩቶ ለአብ በሰባ አመቱ ህዳር ሶስት ቀን አረፈ። እንደ እርሱ ገድል ነአኩቶ ለአብ እንደ ሄኖክ በህዳር ሶስት ቀን አረገ። የአባታችን በረከት በእኛ ላይ ይደር፣ ወስብሃት ለእግዚአብሔር። አሜን አሜን።